ኤቨሪዋን ስ አም ኤሊያና ወልካም ቱ ማይ ሀውስ እንኳን ደህና መጣችሁ ወደ ቤቴ። ወደ ዛሬ ቶፒክ ሲጋባላችሁ የተለያዩ ማይንድ ፋክቶቹ እንደዚህም ማይንድ ና ሶል ኤንላይትመንት ሀው ቱ ኢንተራክት የምናደርግለት እንዴት ሪሌት እንደምናደረግ ከፐርሶናሊቲያችን ጋር ከዚህ በፊት ሰርች የላችሁ ነበረ ገብታችሁ ቪዲዮ ማየት ትችላላችሁ። ሞር ደግሞ እንደካላችሁ የሚፈልጉ ቶፒክ ካለ ወይም ደግሞ በዚህ ፋክት በዚህ ዙሪያ መካብቻ ረቂ ልንችልት ካለ ኮሜንት ላይ ጻፉልኝ፣ ሀሳብ አስተያየታችሁ፣ ሰብስክራይብ ማድረግ ቤስ ጀምሩ። ብዙ ጊዜ ነገሮች ላይ ሁኔታዎች ላይ ጊዜያቶች ላይ ሰዎች ላይ ተፈጥሮ ላይ ፐርሰናሊቲያችን ላይ እንደዚሁም ፈጣሪያችን ጋር እና ከነገሩ ከሁሉንም ጋር እንዴት ራሌት እንደምናደረግ እና እዚ ወይ ሪኩን ሲል ራሳችን ሪኩን ሲል ምን ነበር አማርኛ የምናደርግበትን ወይ ነጻ ሁሉም ሰው ነጻ መሆን ይፈልጋል። ነፃ መሆን ማለት ከነገሮች፣ ከሁኔታዎች፣ ከጊዜ ምንም ነገር ከነዛ ነገሮች እንድንያያዝ አንፈልግም። ማይንዳችን እንዲያያይዘን አንፈልግም። ነፃ እንፈልጋለን። ፍሪደም ወይ ነፃ መሆን ማለት ነው እና አንዳንዴ በላይፍ ላይ ያጋጥሟቸው ምንም ነገር ብታደርጉ ከላያችሁ አይወርድም እና የሆነ የሚፋታችሁ ነገር አይደለም። ሪሌሽንሽፕ፣ ፋሚሊ፣ የምትኖሩበት ቦታ፣ ሀገር፣ ጊዜ፣ ተስፋችሁ፣ ስኬታችሁ የሆነ ነገር ነፃ የሚያደርጋችሁ ነገር አይደለም፣ ማለት አይፈታችሁም። በቃ እንደ መቼ ነው ነፃ የምወጣው አይነት ነገር የምትሉት ሁሌ የሆነ ነገር አይፈታችሁም። ኦቨይስሊ የሰራችሁ እየሄዳችሁ እስካላችሁ ድረስ የቤነፍ ሳሰሩ ምንም ሳታደርጉ ይቅርና ቁጭ ብላችሁ በነፃነታችሁ የምትፈልጉትን ነገር አለማድረግ ራሱ አለመሆን ራሱ በነፃነታችሁ እየተቀበላችሁ በፍሪደም ማለት ነው፣ ያን ነገር ላይ እየሆናችሁ ነው ያላችሁት። ይቅርና የሆነ ነገር ለማድረግ ፈልጋችሁ ነፃ መሆንን ማምሯችሁ ከባድ በጣም ግን፣ አሁን ላይ ነገሮችና ስቹኤሽን ሁኔታዎችና ጊዜያቶች ላይ ጊዜ ጊዜ በጊዜ ላይ በስቹኤሽን እና በነገሮች ላይ እንዴት ነጻ መሆን እንችላለን? ብዙ ጊዜ ነጻ መሆን እንፈልጋለን። እስፔሻሊ ከምናስበው ሀሳብ፣ ከምናረጋቸው ነገሮች፣ ከምንፈልገው ላይፍ ስታይል ከምንፈልገው የስኬት መንገድ ሊሆን ይችላል፣ ወይም ከምንፈልገው ሰው ከምንፈልገው ሰው ለመሆን ስንል ይሄ ነፃ የለም መችንም ነፃ ሁኚ የምፈልገው የምኖረው የሚለውን ማለት ነው። ማይንዳችን የሚገርማችሁ የሚፈልገው ነገር ላይ ሆኖ ነፃ አይሆንም። ግን እናንተ በትክክል ለምትፈልጉት ነገር ካወቃችሁ፣ እዛ ነገር ላይ እንዴት ነፃ መሆን እንደምትችሉ ነው። ለምሳሌ ቀለል አድርግላችሁ የሆነ መስሪያ ቤት እየሰራችሁ ወይም ደግሞ የሆነ ትምህርት ቤት እየተማራችሁ እዛ ቦታ ላይ የእናንተ የሆነው ሰው አለ እንበልና፣ እዛ ቦታ ላይ ያለውን ሰው የእናንተ አይደለም ግን ደግሞ የእናንተ ነው። አማርኛ ግልጽ ላድርግላችሁ፣ የምትወዱስ ስራ አለ ኦር ደግሞ በርሽ እዚህ ያንተ ካላችሁ ኤግዛምፕሉ እንደው ለወሮ የሚያስማማን አንድ ነገር ስራ አለ። የሰው ልጅ ስከኖር ድረስ ይሰራል፣ የሆነ ነገር ላይ ራሱን ኢንቨስት ያደርጋል፣ የሆነ ነገር ላይ ራሱን ያሳልፋል፣ የሆነ የህይወት መስመር ላይ ራሱን ያሳልፋል። በስራ አለም ማለት ነው እ መሰሩ ስራ ምትወዱ ስራ ነው። ግን ለስራው ብዙ ቻሌንጅ ይታረጋል፣ ሊቅ ፌስ አረጋላችሁ ቻሌንጅ ምንኞች ሰው ሊሆን ይችላል፣ ሪሶርስ ሊሆን ይችላል። የተፈጥሮ ሪሶርስ ወይም ደግሞ ፋይናንሻሊ ማተሪያል ሪሶርስ ሊሆን ይችላል። ከእናንተ የሚጠበቅባችሁ ሪሶርስ አለ። ሊድ ማድረግ ራሳችሁ፣ አብዴት ማድረግ ራሳችሁን፣ መስጠት ለዛ ስራ ግን ነፃ መሆን አትችሉም ማለት፣ መቼን ራሴ ነፃ ሆኜ ለስራዬ ራሱ ሙሉ በሙሉ ራሴ ነው የምሰጠው ልትል ትችላላችሁ። መቼ ነው ከነኚህ ሰዎች ስራዬን ብቻ ላይ ፎከስ የማደርገው? ከምትሰሩት ስራ፣ ከምትወዱት ስራ ከነዚያ ውስጥ ከምትወዱት ስራ ውስጥ ደግሞ የምት የምታስበልጡ ሰዎች ሊኖር ይችላላችሁ ወይም የምታስፈልጉ የምትፈልጓቸው ሰዎች አንዳንዴ ከስራ የምትፈልጓቸው ወይም የሚያስፈልጓችሁ ሰዎች ወይም እናንተ አስፈላጊ ናቸው ብላ ምናምኑን አንተ ጋር የመጡት ሰዎች የምታስቀድሙት ነገር የለም። እንደዛ መቼ ነው በነጻነት ስራ የምሰራ ወይም መቼ ነው በነጻነት ላይፍ ስታይል እንጂ የማደርገው ወይም መቼ ነው በነጻነት ከምወደው ሰው ጋር እንጂ የማደርገው የሚባለው ይሄ ነጻ የሚባለው ነገር አለ። ሶ ማይንዳችን ፋክቱ እንዴት እንደሆነ ኮዝ እና ኢፌክቱን አስቀምጠን ሶሉሽን እናስቀምጣለን ማለት ነው። በመጀመሪያ ደረጃ ይህ ነፃ የመሆን መፈለግ ጤናማ ሆኖ ሳለ ነፃ ለመሆን መፈለግ ራሱ ትክክለኛ ጤነኛ የሆነ አምሮ ነው። ለምን ኢቭን ኢፍ እዛ ነገር ነፃ እንዳልሆነና እንደሆናችሁ አውቃችኋል። ለምሳሌ በነፃነት የምትወዱ ስራ እየሰራችሁ እንዳልሆነ በሆነ ምክንያት እየሰራችሁ እንዳልሆነ ማውቃችሁ ራሱ ቆንጆ ነው። ለምን ያን ነገር ሰው ልቭ እንድታደረጉ ያደርጋችኋል። ብዙ ጊዜ ግን አናየውም። ይሄ ነገር ማለት ነፃ ሆኜ ነው እየሰራ ያለሁት ራሴን ሰጥቼ ነው እየሰራ ያለሁት። ራሴን ሰጥቼዋለሁ ለዛ ሰው ራሴን አልሰጠሁትም ለዛ ሰው ብዙ ጊዜ ማይንዳችን ካልኩሌት የሚያደርገው እዛ ነገር ላይ ራሴን እዛ ነገር ላይ ነፃ ሆኛለሁ አልሆነም አይደለም። ያ ነገር ምንድን ነው? ከዛ እዛ ነገር ላይ ስራው ለምን እንደማይሰራ ምናምን ወይም ያ ሰው ለምን ከእናንተ ጋር እንደማይሆነው ለምን ትወዱ ሰው ከእናንተ ጋር እንደማይሆን ሌላ አላስፈላጊ ነገር ላይ ነው ማይንዳችን ዘጠና ፐርሰንት የሚያስበው። ግን ይህ ነገር ነፃ ለምንድን ነው ያልሆንኩት ብላችሁ ራሳችሁን ከጠየቃችሁ በጣም ትክክለኛው ጥያቄ፣ ነፃ ለመሆን ልትሄዱ ነው ማለት ነው። ሶሉሽን ልትቀበሉ ነው ኦቭየስሊ። ሶ ኮዙ ይሄ ነው ነፃ መሆናችሁ አንዱ ምልክት ነው። ወደ መሆን እየሄዳችሁ ነው ግን እዚህ ጋር ደግሞ ኢፌክቱ ደግሞ ማለት ነው የምትወዱ ሰው ወይም ደግሞ የምትሰሩት ስራ፣ ማይንዳችን እንዴት እንደሚያስብ ታውቃላችሁ። ኒ ስራ ነው፣ ባይዘው ስራ ነው፣ ትራርም ስራ ነው፣ ስራም ስራ ነው፣ ህይወትም ስራ ናት ሲጀመርም። ሶ እንደ ስራ ጥፈላ አድርገን እንደ ስራ ማይንዳችን ስራ ላይ ስለሆነ ፎከስ የሚያደርገው ሁሉም ማለት ነው፣ ለኤኒ አይነት ስራ ማይንዳችን አንድ አይነት ስራ ነው ያለው አንድ አይነት ጨዋታ ነው ያለው። ሶ ማይንዳችን እንዴት እንደሚሰራ ታውቃላችሁ። አንድ ነገር ሲያስበው፣ አንድ ነገር ያስበውና ሪፒቲሽን የሚባል ነገር አለ። ደጋግሞ ያስበውን ነገር ነው የሚያደርገው። ደጋግሞ ያስበውን ነገር ደግሞ በወይ አንደኛ ጎሉ ያስባል፣ ጎሉ ላይ ፎከስ ያረጋል ማይንዳችን። ሁለተኛ ደግሞ ከኋላ ከጀርባ የነበረውን ፑሽ የሚያደርገውን ኃይል ወይም ደግሞ ኔጌቲቭ ኦር ፖዚቲቭ ኤኒ ኢነርጂ፣ በተደጋጋሚ ያስባችሁት ኢነርጂ ፑሽ ያደርገዋል። ማይንዳችን ለምሳሌ የድሮ ታሪካችሁ እዛች ከሆነ ሪሌሽንሺፓችሁ ላይ ያላችሁት ከድሮ ታሪካችሁ ለማምለጥ ስትሉ ነው እዛ ሪፍሌክት የምታደርጉት የምታንጸባርቁት እንደሆነ ያስታውቃል። ሶ ነፃ ልትሆናችሁ ስራ ዓለም ላይ ደግሞ ከድሮ ላይፋችሁ ከሆነ ከድሮ ላይፋችሁ ለምሳሌ እዚህ ነገር ላይ ሁለት ዓመት ቆይቻለሁ፣ ሶስት ዓመት ቆይቻለሁ፣ መክሰር አልፈልግም፣ በቃ ጥብቅ የመያዝ ነው የምፈልገው። እንደ አዲስ መጀመር ሊያስጠላችሁ ይችላል። ስራ እንደ አዲስ የሆነ ነገር ማደስ ሊያስጠላችሁ ይችላል። ባይ ዘ ወይ በጣም የሚደብረው ስድስት አምስት ዓመት ፍቅረኛ ምናምዛችሁ ለሚቆዩ ሰዎች ደግሞ እንደ አዲስ ሌላ ሰው ጋር ከት አድርጋችሁ መጀመር ስለሚደብራችሁ ከኋላ የመጣችሁበትን ታይም ነፃ አያደርጋችሁም። ለማይንዳችሁ ዘው ገብታችሁ ይችላል። አይደለም እንደምንም ታደርጋላችሁ። በእርግጥ ምንም አዲስ ነገር የለም ከፀሐይ በታች ፈልጌ ነው ስራ አለመ ወይም ሪሌሽንሺፕን አንድ ሰው ነው አንድ ሰው ነው ማለት አንድ ሰው ላይ ልባችሁ አንድ ሰው ጋር ካረፈና እዛ ሰውን ከመርጣችሁ ከላይፍ ፓዛችሁ ጋር እንደሚሄድ ያንን ስራ አንዴ ከመርጣችሁት ፓሽኔ ነው ወይም ሆቤ ነው ብላችሁ ሰክሲድ የመሆን ቻንሱ ሃይ ነው። የምርም ከልባችሁ ከፈለጋችሁት ግን ደግሞ ናቹራሊ እኛ ራሳችን ራሳችን ራሱ ሻዶ የሚሆንብን አንድ ነገር አለ ማይንዳችን ወይም ከትላንትና ኃይል ነው ወይም ከነገ ከነገ ኢንስፓየር ከሚያደርገን ላይፍ ስታይል ጋር ነው የሚነዳው ማይንዳችን። ገብታችኋል አይደለም? ከምን ነፃ መሆን እንደምትፈልጉ ደግሞ ማወቅ አለባችሁ። ከጀርባችሁ የመጣችሁበትን ላይፍ ፋዛችሁ ነው ወይስ የነገውን ላይፋችሁ ኢንስፓየር ስለሚያደርጋችሁ ነው? ኢማጂን ስታደረጉት ይህ ነጻ የሚያደርጋችሁ ከሁለትም አንዱ ነው። ምጅ ዝናብ እየዘነበ የሚያደርጋችሁን ይሄ ነው። ከዚህ ነጻ ለመሆን ከፈልጋችሁ ኢፌክቱ ይሄ ነው። ኮዙ ደግሞ እንቢያቻለው ቅድም እንቢያቻለው ኮዙ ማይንዳችን የሚያስብበት ወይ ዘወይ ስራ አለም ሊሆን ይችላል። ዘወይ ሪሽ ፍ ሊሆን ይችላል። የሚያበትን ወይ ነው ስራ መሆኑ ማወቃችሁ። ኮዙ አንድ ነው፣ ኢፌክት ደግሞ ይሄ ነው። ከኋላ ወይም ደግሞ የነገው ኢንስፓየር የሚያደርገን ላይፍ ስታይላችን ነው። ወደ ሶሉሽን ስመጣላችሁ ማድረግ ያለባችሁ ነገር አንዳንዴ ማይንዳችሁ በመጋፈጥ ነጻነት ሊያገኝ ይችላል። በመጋፈጥ ነጻነት የሚያገኝ ማይንድ ካላችሁ ያርላክ ይሰማችሁ። በጣም ላኪ ናቸው። ባይ ዘ ወይ ለምን ካልተጋፈጣችሁት፣ ነገ ተመልሰው ያንን ነገር እንደሚቅሰቱ ታውቃላችሁ ማለት ነው። በመጋፈጥ ራሳችሁ ነፃ ማድረግ ትችላላችሁ። ማይንዳችሁ ሬሽሬሽ ማድረግ ትችላላችሁ። ስትጋፈጡት፣ ዘወይ ሬፒቲሽን ላይ የነበረውን ፔን ብሬክ ታደረጉታላችሁ። እዛ ነገር ላይ ደጋግማችሁ ያሰባችሁ ለ ሎንግ ታይም ሪሌሽንሽፕም ሆነ ስራ እንዳልኳችሁ ሎንግ ታይም ለአእምሯችን አንድ አይነት ስራ ነው ያለው ሪሌሽንሽፕም ስራም አንድ አይነት ስራ ነው የሚሰራው በአንድ አይነት ኤነርጂና ፓወር ነው ማይንዳችን የሚሰራው ደባይ ስራ ሲሆን ፓወር ጉልበት እንጠቀም እንችላለን እንጂ ማይንዳችን አንድ ነው የሚሰራው ግን የመጀመሪያው ሶሉሽን ምን ብያቸዋል ነው ለመጋፈጥ በመጋፈጥ ነጻነት እንዳለ ማመን አለባቸው ለመጋፈጥ ነጻነት እንዳለ እንዴት ነው ነፍሳችን የምታምነው ወይም ደግሞ እንዴት ነው ልባችሁ የሚያምነው ምልክት በምን ልናቅ እንችላለን ካላችሁ አንዳንዴ የሆነ ነገር ላይ ኦኬ ጊቭ አድርጌ ለዚህ ነገር ካልተሳፈጥኩኝ እና የምርም ካልተጋፈጥኩኝ ህፃነቴን አላገኘም ስትሉ በቃ ለምን አልተወም ስትሉ ውስጣችሁ እንትን አይልም። ኦኬ አይላችሁ እተው ትችላላችሁ ይችላል አላችሁ ለራሱ ጠይቁ። እስኪ የምሬ ያንን ነገር ሳትጋፈጥ ማለፍ ትችላላችሁ ያንን ነገር ሳትጋፈጥ የምርም ጄኒኒሊ ያላችሁን ኤፈርት ሙሉ ወጥታችሁ ሳትጋፈጡት የምትወዱትን ስራ ወይም የምትወዱትን ሰው ወይም የምትወዱት ቀሪ ዘመናችሁ ያለፋችሁበትን ኢነርጂ አይኖ ያንን ፓዛችሁ ከኋላችሁ ያለው ፓዝ ማይንዳችሁ ያስብና ኋይ ኖት፣ ለምን አልወጣም ሊላችሁ ይችላል፣ ግን ነጋችሁን ኢንስፓየር ሲያደርጋችሁ እና ደግሞ መጋፈጥ ለምን እንዳልቻላችሁ ለራሳችሁ ስጠይቁት መልስ የላችሁ። ገባችሁ። ዝም ካለ ውስጣችሁ ለመጋፈጥ ዝግጁ ናችሁ ማለት። ሌላ ኬዝ የላችሁ። አይ እኔ ሳልጋፈጥም ለምን ጋፈጣለሁ? ማድረግ ያለብኝ ከዛ ነገር መራቅ ነው። ከእኔ የሚጠብቅብኝ አድርጌ ያለው ካላችሁ ደግሞ ማደግ የሚጠበቅባችሁ አድርጋችኋል። እየሄዳችሁ ከሆነ ኦኬ ካላችሁ ውስጣችሁ፣ ነፍሳችሁ ዝም ካለቻችሁ መሄድ ነው ያለባችሁ። ምን ቦጫረቅ የለባችሁም። ስራ አለም ላይም ምንም ላይም ገብታችሁ አላደለ ማይንዳችን ፋክቱ ማለት ነው። ደጋግመን የሰጠነውን ሀሳብ ነው የሚቀበለው። አንዳንዴ ማይንዳችን ሁላ እኛ እያዘዝ ነው እንደሆነ አይሰማንም። ማይንዳችን ለማዘዝ በእርግጥ ማን ካልታመመ በስተቀር ያልታመመ አእምሮ ብቻ ነው ያንን የሚያውቀው። ከታመማችሁ ማይንዳችሁ ከታመመ የታመመበት ላይፍ ሴናሪ ላይ ወይም ሲሽን ላይ ከሆናችሁ ኦቬሲ በስትክክል ላታስቡ ትችላላችሁ። በስትክክል ሳይደ መታደረጉ ትችላላችሁ። ማይንዳችሁ ከታመማችሁ፣ ለምን ማይንድ ነው የሚያስበው። በመጀመሪያ ደረጃ ነፍሳችሁ እየፈለገች አእምሯችሁ ካላዘዛችሁ እየሰራች አይደለም ማለት ሰው ማይንዳችሁ ካላዘዛችሁ ትክክል አላችሁም። ለመታመም ዝግጁ መሆን አለባችሁ። በመጀመሪያ ደረጃ ነፃ ለመሆን ካለፋችሁ ህይወታችሁ፣ የስራ ዓለም፣ የልጅ እንዳልኳችሁ ከፋሚሊም የልጅነት ትሯማም ካላችሁ ነፃ ለማድረግ መጀመሪያ ለመታመም ዝግጁ መሆን አለባችሁ። በቃ መታመም አለባችሁ። ተቀበሉት፣ ያን እና ራሳችሁ በደንብ አስታሙ። ራሳችሁ ልክ አስተማማችሁ ስትጨርሱ ጤነኛ በሆነ ወይ ማይንዳችሁ ድጋሚ ያንን ነገር አናላይዝ ታደርጉትና ደዌይ ፊክስ አድርጋችሁ ለማለፍ ዝግጁ ትሆናላችሁ ማለት ነው። ሶ የመጀመሪያ ምን ብያቸዋለሁኝ? ማይንዳችሁ ተወይ ሁሌ ሪፒቲሽን ላይ ያለውን ፎኮስ ያደርጋል። ለምን ሪፒቲሽን ላይ ያለውን ደጋግመን የምናስበውን ሀሳብ ሳብኮንሸስ ማይንዳችን ላይ ስለሚቀመጥ ማለት ነው። እዛ ነገር ላይ ደግሞ ሪፒቲሽን ተደጋጋሚ የምታስቡትን ሀሳብ ማወቅ አለባቸው። ነፃ የሆነ ላይፍ እንዲኖራችሁ እንድትኖሩ ይጠቅማቸዋል። ይህ ኤክስፒሪየንስ ያደረኩትን ከላይፍ ፋዜን ነው። አድናል ደግሞ ከተለያዩ የስነ ልቦና ባለሙያዎች እንዲሁም የሃይማኖት ተቋማት ያለው ሪያሊቲ ነው። ዋናው ፖይንት ግን እነኚህን ሶስቱንም ኮዙን፣ ኢፌክቱ እና ሶሉሽኑን ፎከስ አድርጉ ባይ፣ እኔን አዲጣት ከደረሳችሁ መልካም ቀን ማታ ከደረሳችሁ ግን አይት እንዳቻለሁ።